ሰማም እንደምን ዋላችሁ እንደምንስ እስከዚህ ሰዓት ደረሳችሁ! አሜን እግዚአብሔር አምላካችን መመስገን የባህሪ ገንዘብ የሆነ ነው እና በእኛ በኃጢአተኞቹ አንድ ቤት ብቻ ሳይሆን እርሱ በፈጠረው ስነ ፍጥረታት ሁሉ ስሙ ዛሬም ዘውትርም የተመሰገነ ይሁን የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳን መላእክት ጻድቃን ሰማይታት የቅዱሳን ነቢያት ሐዋርያት ምልጃና ጸሎት ጠባቂነታቸው አይለን በረከታቸው ይደረግን። እንኳን ለታላቁ መልአክ ለቅዱስ ሚካኤል ወርሃዊ በዓል በሰላምና በጤና አደረሳችሁ። እልል በላችሁ፣ እግዚአብሔርን አመስግኑት። ለዚህ ቀን ያደረሰን፣ ለዚህ ቀን ያበቃን አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ለዛሬ ወር፣ ለዛሬ አመት በሰላም በጤና በአንድነት በመስማማት እንዲያደርሰን ፈቃድ ይሁንልን። እንግዲህ ዛሬ የመጀመሪያ ቀን ከትንሳኤ በኋላ ጉባኤያችን እንዲህ ባማረና በተወደደ መልኩ በጸሎት ጀምረናል። ማን ያስፈጽመን? ማን ይምራው? እግዚአብሔር አምላካችን ፍጻሜያችንን እንዲያሳምርልን ጉባኤያችን እንዲመራልን ፈቃዱ ይሁንልን። እንግዲህ ከዚህ በመቀጠል ነው የእለቱን ወንጌል አጠር አድርገው መጠን አድርገው ሕይወታችንን እና ማንነታችንን በሚነካ መልኩ የሚያስተምሩን መምህራችን ሊቃይላፍ መምህር መላኩ በላቸው ይሆናሉ። ለሳቸው የሚናገሩበት አንደበት ለእኛ የምንሰማበት ሰሚ ጆሮ፣ አስተዋይ ልቡና እግዚአብሔር አምላካችን ሁላችንም ያድለን ያድልልን። ስብሐት ለእግዚአብሔር ዘአብጽሐነ እስከዛቲ ሰዓት። እስከዚች ሰዓት በበረቱ እና በቸርነቱ ጠብቆ ያደረሰን አምላካችን ክብር ምስጋና ይግባው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ክቡር መምህራችን መጋቢ ምስጢር ቀሲስ አለሙ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጋምቤላ ክልልና የደቡብ ሱዳን አህጉረ ስብከት ዋና ጸሐፊና ሂሳብና በጀት ክፍል ኃላፊ ክቡር መምህራችን በኩረት ወጓሃን መምህር ፍስሐ የአገረ ስብከታችን የሰንበት ትምህርት ቤት ማደራጃ ምክትል ኃላፊና የዚህ የታላቁ ቤተ ክርስቲያን ምክትል አስተዳዳሪ የተከበራችሁ ዓይንተ እግዚአብሔር እግዚአብሔር ዓይኖች አይጋር እግዚአብሔር እግዚአብሔር እግሮች፣ አባቶቻችን፣ ካህናት፣ ወንድሞቻችን ሊያቆናት ሊቃውንተ ቤተ ክርስቲያን እንደየማይረጋችሁ የሀገረ ስብከቱ የየክፍል ኃላፊዎች፣ የእግዚአብሔርን ጥሪ አክብራችሁ በዚህ ቅዱስ ቦታ የተሰበሰባችሁ ምዕመናን አባቶቼ፣ ምዕመናት እናቶቼ፣ ወንድሞቼና እህቶቼ ሳትደክሙና ሳትሰለችው ይችን ቤተ ክርስቲያን በዝማሬ እለት ዕለት የምታገለግሉ የቤተ ክርስቲያናችን የስስት ልጆች ዘማሪያን እውነተኛው ጽድቅና ዘላለማዊው መንግስት፣ የምስማማችሁ የተከበራችሁ ህጻናት በልውል እግዚአብሔር አምላካችን ሰላም የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምንዋላችሁ እንደምንዋላችሁ፣ እንደምን አረፈዳችሁ እንደምን አመሻችሁ። እግዚአብሔር መሐሪ ነውና በምሕረቱ ይቅር ባይ ነውና በይቅርታው በትንታ የምታልፍ ህይወታችንን በቸርነቱ ጠብቆ እድሜ ለንስሐ ሰጥቶ በዚህ ቅዱስ ቦታ ተገኝተን ወራዊውን ጥሪያ አክብረን ቅዱስ ቃሉን እንድንሰማ እግዚአብሔር ስለረዳን እንደ ኃጢአታችን ብዛትና እንደ ሰውነታችን ክፋት ተመልክቶ ሳያጠፋን በቸርነት ፍቅሩ ኃጢአታችንን ሸፍኖ በዚህ ቦታ እንድንገኝ እግዚአብሔር ስለረዳን ዕለት ዕለት በህይወታችን ያደረገልን ነገር ሁሉ ከአይምሯችን በላይ ነው ነውና ስለማይነገር ስጦታው ሁሉ ስሙ የተመሰገነ ይሁን። እስከዛሬ አለመዳችሁም። እንግዲህ ይሄን ያህል አመት አብረን ኑረን፣ አሜን ለማለት እንኳን እያስገደድናችሁ ነው። አሜን የምትሉ እና እንዲያው አሜን ብትሉ ጥሩ ነው። ምክንያቱም ወደዚህ ቦታ የመጣነው እግዚአብሔርን ለማመስገን ብቻ ነው። ይህን ማመን አለባችሁ። አላምንም ይመስለኛል እንጂ እዚህ የምንሰበሰብ ሁላችንም እዚህ ግቢ ውስጥ እስካለን ድረስ እግዚአብሔርን ልናመሰግን የተጠራን እና የመጣን መሆናችንን መዘንጋት የለብንም እና እግዚአብሔር ስሙ የተመሰገነ ይሁን። አዎ አሜንም ምስጋና ስለሆነ ነው። ግድ የለም፣ ሌላ ጊዜ አሜን እንዴት እንደምትሉ እንማማራለን፣ ሰፊ ጊዜ ወስደን ሰፊ ጉባኤ ሲኖረን። ዛሬ አጠር ያለ ወራዊ ፕሮግራም ነው ያለን እንደሚታወቀው ማለት ነው። እንግዲህ ልጅ የያዛችሁ ልጆቻችሁን ቤት ስለምታገኟቸው ልጆቻችሁን ቅፍ አድርጋችሁ ያዙና አእምሯችሁንና ልባችሁን ከዚህ ቤት ሳይወጣ ወደ ሕያው አምላክ ወደ እግዚአብሔር ቃል ወደ ብርቱ ወደሆነ ወደ እግዚአብሔር ቃል አድርጋችሁ በልብ ጀሯችሁ ከአውደ ምሕረቱ የሚተላለፈውን ቃል እንድትሰሙ እንድንሰማ እግዚአብሔር በቸርነቱ ይርዳል። የታላቁ መልአክ የቅዱስ ሚካኤል ረዳትነቱ፣ ጠባቂነቱ፣ አማላጅነቱ አይለየም። በህይወታችን ውጣ ውረድ ሁሉ ጣልቃ እየገባ ጥንተ ጠላት ዲያብሎስን ከእግራችን በታች ይጣልልን። ራሜን በሉ ምንድን ነው በሉ እየተባላችሁ የምትሉ አሁን እንዲህ አይነት ክርስትና አለ እንደዚህ አይነት ክርስትና የለም። አሜን በሉ እየተባላችሁ አሜን ማለት የለባችሁም። እና ጠላታችንን ይጣልልን። እግዚአብሔር መንፈስ ቅዱስ በመካከላችን ተገኝቶ የራቀውን አቅርቦ የረቀቀውን አጉልቶ እኛ የምንፈልገውን አይነት ሳይሆን እሱ የፈለገውን፣ እኛ የመረጥነውን ሳይሆን እሱ የመረጠልንን ሀሳብ ቢያስተምረንና ቢመክረን ለተወሰነ ደቂቃ በትንቢተ ዳንኤል በምዕራፍ 6 ቁጥር 22 ላይ የተቀመጠውን የእግዚአብሔር ቃል መነሻ በማድረግ እንማማራለን። ማን ያስተምረን? ሁልጊዜ የምንጠይቃችሁ ነው። በአውደ ምዕርቱ ቁመን ማን ያስተምረናል? እግዚአብሔር በቸርነቱ ያስተምረን። እግዚአብሔር ሲያስተምረን ባለአእምሮች እንሆናለን። እግዚአብሔር ሲያስተምረን ግብረገብ እንሆናለን። እግዚአብሔር ሲያስተምረን ውጤታማ እንሆናለን። እግዚአብሔር ሲያስተምረን ከፈቃደ እግዚአብሔር አንለይም እና እግዚአብሔር ሲያስተምር እጅግ በጣም ሚዛኑ ታላቅ ስለሆነ ነውና ከዓለም ትምህርት ይልቅ የእግዚአብሔርን ቃል መስማት እንድንችል እግዚአብሔር በድጋሜ ይርዳን። መላኩንም ልኮ የአንበሶችን አፍ ዘጋ በሚል የእግዚአብሔር ቃል መነሻነት እንማማራለን። መላኩንም ልኮ የአንበሶችን አፍ ዘጋ። ይህን ኃይል ቃል በዛሬው ዕለት መታሰቢያ አንስተን እንድንማማር የተናገረውና ያስተማረው እግዚአብሔር ብርቱ በሆነ ሕይወት ውስጥ ጣልቃ ገብቶ ከሞት ወደ ሕይወት ከባርነት ወደ ነጻነት የመለሰው በክፎች መካከል ኃይልና ጉልበት የሆነው ከተራቡ አንበሶች አፍ ያዳ ያዳነው የሁላችን ፈጣሪ ልለ ባህር ቅዱስ እግዚአብሔር ረዳቱ የሆነለት ነቢዩ ዳንኤል ነው ቅዱስ መጽሐፍን እንደምንመለከት ዳንኤል ማለት የስሙ ትርጉም ዳን ማለት ዳኛ ኤል ማለት እግዚአብሔር እግዚአብሔር ዳኛ ነው የሚል የስም ትርጉም የያዘ ነው ነቢዩ ዳንኤል ከአምልኮተ እግዚአብሔር ወደ አምልኮተ ጣዖት ፊቱን ያላዞረ በልዑል አምላክ በእግዚአብሔር ክንድ የሚተማመንና በተጨነቀበት ሰዓት እግዚአብሔር እንዴት እንደረዳው በሰፊው የጻፈልን ታላቅ ነቢይ ነው። ይህ ነቢይ ወይም ዳንኤል ከኢየሩሳሌም ተማርከው ባቢሎን ወይም ፋርስ ወደ ፋርስ ከተማረኩት ሶስቱ ሕፃናት መካከል አንደኛው ነው። ወይም አራተኛ ሆኖ የተማረከ ነው። እንግዲህ ስለ ዳንኤል ሰፊ የሆነ ትምህርት የለንም። ሰፊ የሆነ ማብራሪያም አንሰጥም። ነገር ግን ዳንኤል በሞትና በሕይወት መካከል እግዚአብሔር እንዴት መላኩን ልኮ እንዳዳ ነው እና ዛሬም ደግሞ በእያንዳንዳችን ህይወት ውስጥ በተጨነቅንበትና በተቸገርንበት ማንነት ውስጥ እግዚአብሔርን ብናምን፣ የጠራ እምነት ቢኖረን፣ አይምሮችን ለእግዚአብሔር ልባችን ለእግዚአብሔር መሰጠት ቢችል እግዚአብሔር እንዴት አድርጎ ታላቁን መላክ ቅዱስ ሚካኤልን ልኮ እንዴት እንደሚረዳን እንዴት እንደሚያግዘን የምንማማርበት የመጽሐፍ ቅዱስ ክፍልና ታሪክ ነው። እግዚአብሔር ከሁላችን ጋር ይሁን። እንግዲህ መላኩንም ልኮ የአንበሶችን አፍ ዘጋ ብሎ የተናገረው ዳንኤል መሆኑን ተረድተናል። ዳንኤል ከኢየሩሳሌም ተማርኮ ፋርስ በወረደበት ሰዓት እንግዲህ ድንቅ ድንቅ የሆኑ ዜናዎች በሀገሩ ላይ ይሰሙ ነበረ። ለእግዚአብሔር የሚመጥን ዜና አይደለም፣ ለክርስቲያኖችም የሚመጥን ዜና አይደለም። ክርስቲያኖች እንዴት ተጨቁኖ መያዝ እንዳለባቸው በንጉሡ እንዴት መጥፋት እንዳለባቸው በንጉሱ ዘንድ አዋጅ እንዴት እንደወጣ የሚያሳይ የመጽሐፍ ቅዱስ ክፍል ነው። እንግዲህ ዳንኤል ምዕራፍ ስድስት ቁጥር አንድ ላይ ታሪኩን በደንብ መረዳት እንድንችል ንጉሥ ዳርዮስ በመንግስቱ ሁሉ ዘንድ አንድ መቶ ሀያ መሳፍንት ነበሩ። በዚህ ሁሉ ላይ የእግዚአብሔር ነቢይ ዳንኤልን ሾመው። ይለናል። የፋርስ ንጉስ ዳሪዮስ ዳንኤልን የሾመበት ምክንያት ምንድን ነው? ዳንኤልስ የተሾመበት ምክንያት ምንድን ነው? የሚለውን እንመለከታለን። ወደ ህይወታችን መግባት ስለምንችል ማለት ነው። ዳንኤል እንደሚታወቀው ጣዖትን የሚያመልክ ሳይሆን እግዚአብሔርን የሚያመልክ ነው አካሄዱንና አረማመዱን ከእግዚአብሔር ጋር ያደረገ ነው። ሌሎች ለቤተ መንግስቱ የሚመቹ እንዲሆኑ ጮማና ጠጅ ጠጃቸውን ይጠጣሉ፣ ጮማቸውን ይበላሉ፣ ፈርጣማ የሆነ ክንድ አላቸው። ዳንኤል ግን የላዩ ፍርጥምና በውስጡ እግዚአብሔርን የሚመለከትበት ነበረ ምክንያቱም የእግዚአብሔር ኃይል በውስጡ ነበረ። እነዚያ ምድራዊ ምግብ የሚመገቡና ምድራዊ መጠጥ የሚጠጡ ሰዎች ለቤተ መንግስቱ ጃግሬ ይሆናሉ ተብለው የተመረጡ ሰዎች ውጫዊ ጥንካሬ፣ ውጫዊ ውበት ነበራቸው፣ ግን በውስጣቸው እግዚአብሔር የለም። እንደዚህ ከመሆን እግዚአብሔር ይሰውረን። የኩይሳ ቤት አንድም ቀን በውስጡ ምርጥ የሆነ ነገር አናገኝበትም። ውስጡ ባዶ ነው። እነዚህ በምድራዊ ምግብና መጠጥ የለመለሙ ሰዎች ውስጣቸው እግዚአብሔር ስለሌለ ባዶ ናቸው። ልክ እንደ ኩይሳ ቤት ናቸው። ነገር ግን በዳንኤል ልብ ውስጥ እግዚአብሔር ነበረ። ማን ነበረ? እግዚአብሔር በሁላችንም ልብ ይደር። ልጄ ሆይ ልብህን ስጠኝ ይላል እያንዳንዳችን ልባችንን ለእግዚአብሔር መስጠት ስንጀምር መባረክ እንጀምራለን በረከታችን የሚጀምረው ልባችንን ለእግዚአብሔር በመስጠት ነው እና መጽሐፍ እንደሚነግረን ይህ ዳንኤል በሀያ በመቶ ሀያ ቤተሰብ ላይ የተሾመበት ምክንያት ምንድን ነው ካላችሁኝ አካሄዱንና አረማመዱን ከእግዚአብሔር ጋር አድርጎ እነዚህን መቶ ሀያ ቤተሰብ ወደ አንበሶች ጉድጓድ ከመጣል አድኗቸው ነው። እንዴት አዳናቸው? ልትሉኝ ትችላላችሁ። ንጉሱ በዘመኑ ወይም ናቡከደነጾር የተባለው ንጉስ ማነው? የፋርስ ንጉስ ዳሬዎስ ህልም አለመ ይለናል እንግዲህ ህልሙ እንዲህ በጣም ቀላል አይደለም አሁን ባለችን ደቂቃም ተናግረ ነው የምንጨርሰው አይደለም ባጭሩ ህልምን አለመ ተኝቶ እያለ ያየው ህልም እጅግ ክፉ ነበረ ይህ ንጉስ እንደ እሱ እምነት እና እንደ እሱ ራእይ ትልቅ ተራራ ስር ተኝቶ እንደነበር ያያል በዚህ በትልቁ ተራራ ላይ ተኝቶ እያለ ተራራ የተፈነቀለ ትልቅ ድንጋይ እየተንከባለለ መጥቶ የንጉሱን ጭንቅላት ሲሰብረው በእርግጎ ተነሳ ይላል ይህ በጣም ከባድ ፍቺ ወይም ትርጉም የሚፈልግ ህልም ነው እና ከእለታት በአንደኛው ቀን ይህንን ስላየ ንጉሱ እንቅልፍ አጣ እንግዲህ እንቅልፍም የማይተኛ ሆነ እረፍትም የማያገኝ ሆነ ንጉሱ ለምን ካላችሁኝ ያየውን ህልም የሚፈልግለት የሚፈታለት ትርጉሙን የሚነግረው አካል ይፈልግ ስለነበር እና በአካባቢው በቤተ መንግስቱ ስር ብዙ ጊዜ ጠቢባን ናቸው ብሎ በጥበብ ያሰለጠናቸውን ጠንቋዮችንና መተተኞችን ጠራና ወደ ቤተ መንግስቱ ያየሁት ህልም ይሄ ስለሆነ የዚህን ህልም ትርጉም ንገሩኝ። በዚህ በአስር ቀን ውስጥ ይሄንን የዚህን የህልም ትርጉም የማትነግሩኝ ከሆነ አንድ ወደሚነደው እሳት ትጣላላችሁ፣ ሁለት ወደ አንበሶች ጉድጓድ ትጣላላችሁ የሚል ህግን አወጣ።